በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አብ አባት እንደሆነ ህይወትም፣ ገዥም፣ ወላጅ ላኪም እንደሆነ በቃሉና በመንፈሱ ዓለምን ካለመኖረ ወደ መኖር አምጥቶ የፈጠረ እንደሆነ እግዚአብሔር አብስም አምነን ከእውነተኛ አምላክ የተገኘ እውነተኛ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ከእውነተኛ ህይወት የተገኘ እውነተኛ ህይወት ከእውነተኛ መድኃኒት የተገኘ እውነተኛ መድኃኒት፣ ከእውነተኛ ገዢ የተገኘ እውነተኛ ገዢ በነዋሩ ከአብ ከመንፈስ ቅዱስ ጋር አንድ የሚሆን በአንድ በእግዚአብሔር ወልድ ስምም ማምነን ቅድምና ወይም ተድህሮ መጉደል፣ መጨመር፣ መብዛት፣ ማነስ ሳይኖርበት ከአብ ከወልድ ጋር በአንድነት የሚሰገድለት በሚያስደንቅ ሶስትነት በማይመረመር አንድነት ያለ አዳኝ ጌታ በሚሆን በእግዚአብሔር መንፈስ ቅዱስ ስም አምነንም በህዳር አስራ አራት ቀን የሚነበብ የሚጸለይ የአባታችን የቅዱስ አቡነ አረጋዊን የትሩፋቱን ዜና የሚናገር የገድሉን መጽሐፍ ማንበብ እንጀምራለን። የብፁዕ አባታችን የአቡነ አረጋዊ ጸሎቱና በረከቱ በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሊቅዱሳኖች ወደ ኢትዮጵያ በወጡ በሦስተኛው ዓመት ንጉሱ አላሜዳ አረፈና እጅግ በጣም የበዛ ህዝብ ተሰብስቦ ህዝቡም ቅዱሳኖቹም ሁሉ አለቀሱለት ከዚያም በነገስታቱ የመቃብር ቦታ አቀበሩት። ከሱ ቀጥሎ የካሌብ አባት ታዜና ነገሰ። እነዚህም ቅዱሳን የትሩፋታቸው ገርልና የጽድቅ ስነ ምግባራቸው በሰማይ ላይ እንደሚያበሩን እንደ ሰማይ ከዋክብት እያበራ በምንም በምን ሳይለያዩ በአንድነት በማኅበር ሆነው በአንድ የጸሎት ቤት ተቀመጡ። በመልካም የተክል ቦታ ያለ ዛፍ በየአይነቱ እንደሚያፈራና ማዕዛውም እንደሚጣፈጥ ማዕዛ ሃይማኖታቸው የጣፈጠ ኅብረ መልኩ የሚያበራና የሚያስደስት እንደ ህንደክ እብነ በረድ ድንጋይ የሚያስደለድሉ በጽዮን የሽቱ አዳራሽ በሽቱ ዕቃ ታሽጎ እንደሚቀመጥም ሽቱ ማዕዛ ያላቸው በእብነ ሰንፔር ላይ የተመሰረተ እንደ ጽኑ አምድ የቀጥታ ባሕሪ ያላቸው በንጹሕ ወርቅ የተለበጠ እንደ ጳዚዮን ድንጋይ በሴት ሙሽራ አንገት የሚጠለቅ እንደ ወርቅ ሀብል በወንድ ሙሽራ ራስ ላይ እንደሚደፋ የወርቅ አክሊል በነገስታት ራስ ላይ እንደሚጫንም እንደ ወርቅ ዘውድ የምድር መሳፍንትና መኳንንት በጣታቸው ላይ እንደሚያጠልቁት የወርቅ ቀለበቱ ነው። ለአክሱም ምድር ጌጡ ሆኗት የሥርዓታቸውንና የሕጋቸውንም መጽሐፍ አስረክቧት የክርስቶስ ደቀ መዛሙርት በሆኑ ባሕሪያት የትምህርታቸውን ትእዛዝ ተቀብላ ጸንታ እንድትኖርም አደረጓት። ብዙ ድንቅ ድንቅ ታምራትን እያደርጋሉ። በጸሎታቸው አንካሶች እግራቸው ተቃንቶ እንዲሄዱና እንዲሮጡ፣ ዲዳዎች እንዲናገሩ፣ ደንቆሮዎች እንዲሰሙ ያደርጋሉ። ከፀሐይ ይልቅ ሰባት እጅ የሚያበራ ብርሃንም በጸሎተ ማየዳቸው ላይ ይበራል። ከአንዲት ሰንበተ ክርስቲያን በቀርም እህል አይቀምሱም። በዚህ አይነት ግብር በአንድነት አስራ ሁለት ዓመት ተቀመጡ። የአባታችን የዘሚካኤልም እናቱ እድናም ከእሷ ጋር ከመጡ አሷን ከመባሉ አሷን ከመሰሉ ጓደኞቿ የሴት መነኮሳት ጋር በእነርሱ አካባቢ ትኖር ነበር። አባታችን ዘሚካኤልንም የበላይ ጠባቂያቸው ወይም መሪያቸው አደረጉት። እንደ አባትና እናት አከበሩት፣ እንደ አምላካቸውም ወደዱት። ስሙንም አረጋዊ ብለው ሰየሙት። ይህም ብልህ አዋቂ ማለት ነው። እንደ ንጹሐነ ሐዋርያት መሪ ወይም አለቃ፣ እንደ ጴጥሮስ የመልካም ጎዳና መሪ ሆኗቸዋልና ንጉሡ ታዜና በነገሰ በስድስተኛው ዓመት እኒህ ቅዱሳን እርስ በርሳችን እየተያየን መኖር በሀገራችን ላይ ሁነንም በተድላ ደስታ እንደ መኖር ስለሚቆጠር የብቻ መኖር ያስፈልገናል ሲሉ አሰቡ፣ ተማከሩም። በዚያን ጊዜ እያለቀሱና መሪርን ባንም እያነቡ ለየራሳቸው ተለያዩ። በዚህም መሰረት አባ ሊቃኖስ ወደ ደብረ ቆናጽል፣ አባ ጰንጠሊዮንም በሱ ትይዩ ዘንድ በሆነ በሆነ ቦታ ሁለት ኪሎ ሜትር ያህል ርቆ ሄደ። ገሪማ የተባለ አባታችን ይስሐቅም መደራ ወደሚባል ሶስት ኪሎ ሜትር ያህል ርቆ ሄደ። አባ ጽሕማም ጸዲያ ወደሚባል፣ አባ ይማታም ወደ ገራልታ፣ አባ አፍጼም ይሃ ወደሚባል፣ አባ አሌፍም አሃዳ ወደሚባል ቦታ ሄዱ፣ ተበታተኑም። ይህ አባታችን አቡነ አረጋዊ ግን ፈጣን ወይም ሯጭና ጎበዝ መንገደኛ ሁለት ቀን የሚያስኬደውን ያህል በምስራቅ በኩል በምትገኝ አገላ ወደምትባል አገር ከእናቱና ከደቀ መዝሙሩ ከማቲያስ ጋር ሄደ። በመንገድም ሲጓዝ ደብረ መድኃኒት ከምትባል ቦታ ደረሱና በዚያ አደሩ። ቀኑ መሽቶ ነበር እና በዚያም ለሰባት ቀን ያህል ተቀመጡ። የዚህች ሀገር ሰዎች በጣም ክፎች ስለነበሩ ዘለፉት፣ ነቀፉትም። ነቀፌታንም አመጡበት ። እርሱም በዚህች ሌሊት የእግዚአብሔር ቁጣ በላያችሁ ትውረድ፣ የምድራችሁንም ፍሬ አጥፋ፣ በየሀገሪቱም ላይ በየጊዜው ውርጭና ቁር ከመውረድ አያቋርጥ ሲል ረገማቸው። በአቅራቢያዋ ያለችውን አገር ግን የምድር ፍሬ ሁሉ ሁልጊዜ ከአንቺ አይታጣ ወይም አይጥፋ፣ በአንቺ ላይ ሰፍረው የሚኖሩ ሰዎች ሁሉ ባይለጸጎች፣ ንዑዳን፣ ክቡራን ይሁኑ ንውዳን ክቡራን የሆኑ ሲል በአራቱ ማዕዘን በትምህርተ መስቀል ባረካት። በሩቁ ጎልተው እስከሚታዩ ድረስ ላሞቿ የሰቡ፣ ሰንጋዎቿ የደለቡ፣ የበግ መንጋዎቿ በመሰማሪያቸው የበዙ የተራቦ ይሆኑ፣ በአንቺ ላይ አባር ቸነፈር፣ የእህል ችግር አይኖር፣ በአንቺ ላይ የሚኖሩ ህዝቦች ለከብቶቻቸው የውሃና የሳር እጦት ፈጽሞ አይኖር በማለት ባረካት። በኋላ ዘመን የሚሆነውን ከመሆኑ በፊት የትሩፋቱ መታሰቢያ ተሆነው ዘንድ አውቆም ባረካት። ስለዚህም ለልጅ ልጅ እስከ ዘላለም ድረስ ትባረክ ብሎ ባረካት። ከዚያም ጥቂት እልፍ ብሎ ዱር ለዱር የሚዞር ጋኔን ያደረበት አንድ ሰው አገኘ። በሰውየው ላይ ያደረው ጋኔንም አንተ የእግዚአብሔር ሰው ወይም አገልጋይ ዘሚካኤል ሆይ ታጠፋኝ ዘንድ መጣህን? እያለ በታላቅ ቃል ጮኸ። አባታችን ዘሚካኤልም በትምህርተ መስቀል አማተበበትና ዝም በል አፈህንም ዝጋ አለው። በዚህ ጊዜ ፈጽሞ ዝም አለ። ጋኔኑም ከእርሱ ወጣ። ከዚህ በኋላ በእጁ አነሳው ፈጥኖም አዳነውና ከእንግዲህ ወዲህ ገርህ ከእንግዲህ ወዲህ ወደ አገርህ ሂድ አለው እርሱም ስለ አዳነው እና ስለፈወሰው እግዚአብሔርን ፈጽሞ አመሰገነው። ሰውየው ግን የእግዚአብሔር ባለመዋል የሚሆን አረጋዊ የተባለ ከአባታችን ከዘሚካኤል እግር ስር ወድቆ አባቴ ለስድስት ዓመታት ያህል ያሰቃየኝ ከነበረ ደዌ የፈውሰኛልና እስከ ዕለተ ሞቴ ድረስ ከአንተ ፈጽሞ ለመለየት አይኖርብኝም አለው። ስለዚህም ልቡን አጽንቶ ተከተለው ደቀ መዝሙሩም ሆነ። የሀገሩም ሰዎች ይህን ድንቅ ስራ በተመለከቱ ጊዜ ከሰው መጨናነቅም የተነሳ መንገዱን ይሄድ ዘንድ እስኪከለክሉት ድረስ ታላቁም ታናሹም ልጁም አዋቂውም ሴቱም ወንዱም ወደ እርሱ ተሰብስበው ከበቡት። ዳግመኛም ከዚያ ጥቂት እልፍ ብሎ ስሟ አውላ ማህበር ከሚባል የዛፍ ጥላ ስር አረፈ። እርሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅዱስ አባታችን አረጋዊም ቅድስት ቦታ ዳሞን ባያት ጊዜ ሶስት ጊዜ ሰገደ። ዳግመኛም እየሄደ ከወንዝ ዳር ሲደርስ አንድ ሰው መጣና ይሄ ይህ የተሰበሰበ ህዝብ ምንድን ነው? እሊህስ እነማን ናቸው? ሲል ጠየቀ። ሰዎችም ይህ አባታችን አረጋዊ የተባለ ከሮም? ከሮም ከወጡ ወይም ከመጡ ቅዱሳን አንዱ ሲሆን እርሱም በአገራችን ላይ በመንገድ ሲያልፍ ድውይ ይፈውሳል፣ አጋንንትንም ያወጣል አሉት። ያጎልማሳ ሰውዬም ይህን ከሰማ በኋላ ወደ ቤቱ በችኮላ ና በሩጫ አሄደ። የታመመ ወይም በሽተኛ የነበረ ልጁንም በአልጋ ላይ አሸክሞ መጣ። ከዚህም በኋላ ከዚያም በሽተኛውን ልጅ ከአባታችን እግር ስር አስቀመጠውና አባቴ ሆይ፣ ልጄም በጸሎትህ ኃይል ከበሽታው ትፈውስልኝ ዘንድ እማልድሃለሁ አለው። አባታችን አረጋዊም ጌታዬ ንጉሴና አምላኬ ኢየሱስ ክርስቶስ ሆይ ይህን ድዊ ከአራተ ሕማሙ ያንሳው ፈጽሞም ከደዌ ይፈውሰው ወይም ያድነው ሲል ተናገረ። በዚያን ጊዜ የበሽተኛ ልጅ ፈጥኖ ዳንና ከሰዎቹ እኩል በአገሩ እየተራመደና እየሮጠ ሄደ። ይህን ተአምር የተመለከቱ የሀገሩ ሰዎች ፈጽመው አደነቁ። ከዚያ በፊት በሀገራቸው ላይ ድዉ የሚፈውስ አጋንንትን የሚያወጣ አይተው አያውቁም ነበርና፣ ስለዚህም እጅግ በጣም ተደሰቱ፣ እልልታንም አበዙ። በስራውና በባህሪው እንደ ዕንቁ የከበረ ሰው አግኝተዋልና፣ ከፍቅራቸውን ጽናት የተነሳ ከእነሱ ይሄድ ዘንድ ወይም እንዲለያቸው አያሰናብቱትም ነበር። ከዚያም ጥቂት አልፎ ምስጓግ ምስኳጎ የምትባል ታላቅ ገለብ ወይም ቋጥኛ አጠገብ ደረሰ። ከዚያም ላይ ሆኖ ቅድስት ቦታ ዳሞን ለይቷ ጣርቶ ተመለከታት። በተራራዋ ላይ ለመኖር ወደደ። በአመቺነቷም ልቡ በፍቅር ነደደ። ፈጥኖም ወደ አጠገቧ ወይም አካባቢዋ ከደረሰ በኋላ ከጫፏ ላይ የሚወጣበት መንገድ ተመለከተ ፈለገ፣ ነገር ግን አላገኘም። የተራራዋን ዙሪያ በሙሉ ቢዞርም ፈጽሞ ወደ ላይ መውጫ አላገኘም። ከዚህች ተራራ ላይ ወጥቼ ለመኖርም እጅግ ፍላጎት ነበረኝ፣ ነገር ግን ወደ ላይ መውጫ መንገድ አላገኘሁም አለ። ይህንንም ካለ በኋላ ገደሉ ረጅም እና ተራራውም እጅግ ምጡቅ ወደሆነ ሰቁራ የሚሉት ወደ ሌላ ቦታ ሄደ። በዚያም ትንሽ በር መግቢያ አገኘና ከተራራው ላይ ወጣ። በመሸም ጊዜ አንዲት ግማሽ ዳቦ አቅርቦ ባረከና መብላት ጀመረ። ከበላ በኋላም ከዳቦ የተረፈ ፍርፋሪ እንኳን አልነበረም። ቅዱስ አባታችን አረጋዊም ይህቺ ቦታ ለሱ ተስማሚ እንዳልሆነችና እግዚአብሔርም በዚችም ይኖር ዘንድ እንዳልፈቀደለት በልቡ ተገነዘበም። እንዳስለመደውም ወይም እንደ ልማዱ ሌሊቱን በሙሉ ያለ እንቅልፍና ያለ እረፍት ሲጸልይ አደረ። እንደ መላእክት ትጉህ ነበርና፣ በማግስቱም ከዚያ ወርዶ የገደሉ ወይም የተራራው ስም ምንግር ጋር ከሚባል ሌላ ቦታ ሄደና በተራራው ላይ እስከ ማታ ድረስ ሲጸልይ ዋለ። ከዚያም ትንሽ የዳቦ ቁራሽ አምጥቶ ወይም አቅርቦ ባረከና በላ። አሁንም ስላልተረፈው ይህች ቦታ ክፍሉ እንዳልሆነች አወቀ ተረዳም። በዚያም ሌሊቱን ሁሉ ሲጸልይና ሲሰግድ አደረም። በነጋው ጊዜ ከዚያ ተነስቶ ሙሃዝ ወደሚባል ተራራ ሄደ። ለዚህም ገደል ወይም ተራራ መግቢያ በር ወይም መውጫ መንገድ አስቀድሞ ነበረው። በመሸም ጊዜ ዳቦ አቀረበና ባርኮ በላ። ነገር ግን ከዳቦው ፍርፋሪስ እንኳን አልተረፈውም። ይህን ማድረጉ በመብል ምክንያት ወይም ማዕዱ ባለመትረፉ ምክንያት አልነበረም። እርሱስ በየሳምንቱ ሐሙስ ዕለት እርሱስ በየሳምንቱ ሐሙስ ሐሙስ ዕለት በስተቀር ምግብ አይመገብም ነበርና። ነገር ግን በረከት በየት ቦታ እንዲወርድና መኖሪያ ውስጥ በምን ወይም በየት ቦታ እንደሆነ ለማወቅ ፈልጎ ነው እንጂ ይህችን የበረከት ቦታ የደብረ ዳሞን ለወዳጁ ማረፊያው ተሆነው ዘንድ የሚሰጠውንና የሚያደርገውን እርሱ እግዚአብሔርን ያውቃልና እግዚአብሔር እግዚአብሔር አምላኬ ወደዚያች ተራራ የመውጣ በረዳት ይልክልኛል ብሎ እርሱ ሁሉን ስለሚያውቅ ከእርሱ ዘንድ የጠየኩት ሁሉ ይፈጸምልኛልና ከዛሬ ጀምሮ ወደዚያች ቀድሞ ወደ አገኘ ውሃ ተራራ መሄድ አለብኝ አለና ከዚያች ተራራ ወረደ። ከዚያም ወደ ደብረ ዳሞ ተመልሶ ሲሄድ ከድንጋይ ላይ የሚመነጭ የምንጭ ውሃ አገኘ። በዚያም ውሃውን እየተንከባከበች የቤተ መነኮሳቶችንም ታስተዳድር ዘንድ እናቱ ቅድስት አድናን አስቀምጧት። ይህችንም ደብር ባተ ልሞል አሏት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ ያገኘና ከዚያ ላይ ትንሽ ምንጣፋ ነጠፉለትና ተቀመጠ። ታምራትንም የሚያደርግ ዘንድ ዘንጉን ወይም በትሩን በአንድ በድንጋይ ላይ አቆመ። እዚያም በተነሳ ጊዜ ደቀ መዝሙሩ ማትያስና ከሱም ጋር ያሉ ምንጣፉንና በትሩን ባነሱት ጊዜ ያቺ ድንጋይ ቁመቷ ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች ወይም ፎቶግራፍ ተነሳች። የቀድሞ መልኳ ነጭ ሲሆን፣ አሁን ግን የማይፋቅ የማይለወጥ ቀይ ቀለም እንደቀቡትም ቀይ ሆና ተገኘች። በትሩን ወይም ዘንጉንም ባስቀመጡበት ወይም ባቆሙበት ላይ በጣም ጥልቅነት ያለው ነቅ በዚያ ተገኘ። ስለዚህም ለእግዚአብሔር አገልጋይ ለእግዚአብሔር አገልጋይ ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ መታሰቢያ ሆና ትኖርም ዘንድ እስከ ዛሬ ለምልክት በዚያ ትገኛለች። ከዚያ የደረሰ ሁሉ ይሳለማታል። የአባታችን የአቡነ አረጋዊ ጸሎቱና በረከቱ ረዴቱም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 ወደ ለእኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ አገራችን ኢትዮጵያን፣ ሕዝበ ክርስቲያኑን ሁሉ ለዘላለሙ ይጠብቀን። አሜን። አቡነ ዘበሰማያት